ይታየ እንግዲህ ቤተሰቦች ያው እንግዲህ ዋናው ምጧ መጥቶ ድንገት ሆስፒታል ገብታለች ማለት ነው አብረዋት እንግዲህ እና አብርሽም አሉ አብርሽም በድንገት ጓደኞቹ ናቸው የጠሩት እናቷም አሉ ማለት ነው። ቤተሰቦች እንግዲህ ሙስሊሞች በድዋ ክርስቲያኖችን በጸሎት አስቧት ሩታዬ የኔ ቆንጆ ማለት ነው። የጭንቅ ጊዜው መቼም ደርሷል። እመቤቴ ማርያም በሰላም ትገላግልሽ እና እንዳንቺ ፍልቅልቅ ያለ ልጅ ወልደሽ ታቅፈሽ በሰላም ተገላግለሽ ለመስማት የምስራችሽን ያብቃን። የእውነት እኔ ራሱ ብታዩ አብሬ ነው የተጨነኩት። እግዚአብሔርን ነው ብላችሁ ቤተሰቦች፣ ስትጨነቅ ስትንጎራደድ አንዴ ትስቃለች፣ አንዴ ደግሞ ወደ አሁኑ ፊቷ ቅይይር ብሏል። ስርዓት አለው እና በጣም ነው አንጀቴን የበላችኝ ና እናትነት መታደልም ነው በዛውም ልክ ደግሞ እችን ነገር የቀመሳችሁ ትኖራላችሁ ና በዚህን ሰዓት ደግሞ ጭንቁ ከባድ ነው ና ሩታዬ እኔ ቆንጆ እንግዲህ ሁሉም ሙስሊሙም ክርስቲያኑም በደዋውም በጸሎት እያሰቡሽ ሩታዬ የሆድሽን በጀርባሽ አድርገውልሽ ጥሩ ነገር የምስራች የምንሰማ ያድርገን እያሉ ነው የእኔም ተስፋ ነው ማለት ነው ቤተሰቦቼ እንግዲህ ሁላችንም በጸሎት እና በደዋችን እናስባታለን ሩታዬን ቆንጆ። እንግዲህ ሩታዬን የምትወዷት የምታደንቋት፣ የምታከብሯት በሙሉ ሁላችሁም እንግዲህ በጸሎቷ እንድታስቧት ነው። ነገ እንግዲህ የምስራች እንደምታሰማን ቤተሰቦች ተስፋ አደርጋለሁ ማለት ነው። እኔ በጣም ያሳዘነችኝ አንዲት የተሰቃየች ልጅ፣ አንዴ ደግሞ ወዲያውኑ ስሜቷ ቀይር ስል ፊቷ ላይ ያው የጭንቅ ጊዜ አይደለ? ቤተሰቦች፣ የጭንቅ ጊዜ ከባድ ነውና ነገ የምስራች እንደምንሰማና እንደ እሷ ፍልቅልቅ ያለ ልጅ ይዛ መጣ፣ ቤተሰቦች እንኳን ደስ አላችሁ፣ በሰላም ተገላገልኩ እንደምትል እንግዲህ የሁላችንም ምኞትም ተስፋም ጸሎትም ነው ማለት ነው። ሩታዬን የምትወዷት የምታከብሯት በሙ ሙሉ ሙስሊም ክርስቲያን አይደለም፣ ሁላቸውም በአንድነት በጸሎታችሁ አስቧት። የእውነት አሳዝናኛለች፣ አዝናኛለች። በዚህ አጋጣሚ ግን ማለት ነው ሙቁ ለሷ ነበረ የተሰራው። እንግዲህ ማዘር ሙቅም ነምጧ እንዲያመጣ ተብሎ ሙቅ ይሁን ተልባ ይሁን ተሞቆላት መጥቷል። ከሱ ግን አብርሽም ለብርድ ጥሩ ነው ብሎ አብሮ ሲስቅ አብሮ ሲጠጣ ሲያይ ሲስቅ አልኩኝ፣ ይቅርታ ሲጠጣ ሳይ እኔም ሳኩኝ። እንደው እግዚአብሔር ይቅር ይበለኝና ሩታንም ሳይ እሱንም ሳይ ሁለቱም አንድ ላይ መጣቸው የመጣ ነው የሚመስሉት። የእውነቴን ነው ምላጭ እሱም ተጋርቶ ሲጠጣ ሳይ ማለት ነው እና ጓደኞቹ ይስቁ ነበረ። በዚህ አጋጣሚ ግን ያው ወረደም ወጣም ባል ባል ነው። እና በጭንቋ ጊዜ እሱን ነበረ ድግፍ ያለችው ስሱን ነበር ውሽቅ ያለችው እና በጣም ነበረ የገረመችኝ ማለት ነው። የእውነት ነው ምናችሁ ቤተሰቦች በጣም አሳዝነኛልች። ደግሞ እናትነት ስጦታም ነው። የጭንቅ ጊዜውም ደግሞ ከባድ ነው። ጭንቁን እርሽው እርሺው ምጡን እርሺው ልጁን አንሺው የሚባልበት ሰዓትም ይመጣል ማለት ነው። እና መቼም የወለዳችሁ ታቃላችሁ ሴትነት ጸጋ ቢሆንም በምትወሉ ሰዓት ያለው ጭንቅ ያለው ሕመም መቼም የእውነት ከባድ ነው። ከተወለደ በኋላ ልጁን አቅፋችሁ ስታዩ ምጡን ትረሱታላችሁ። ለዛ ነው እንጂ በጣም ጌታም በጣም ከባድ ነው እና ሁላችሁም እንግዲህ ሩታዬን እንደምታስቧት ተስፋ አደርጋለሁ ማለት ነው። እኔ ግን አሳዝናኛለች ጌታን። እናትነት እኔ እንጃ መታደልም ጸጋም ሆኖ እያለ ግን በዚህ በጭንቅ ሰዓት ደግሞ እንደዚህ ተጨንቀው እናት የሆኑትን ስታዩ እናቶቻችን ለካ እንደዚህ ተጨንቀ ነው የወለዱም ትላላችሁ እ እኔ በተለይ የሚያምጡ ሴቶችን ሳይ ጌታን፣ እናቴ ናትዝ ምትለኝ ለምን እንደሆነ አላቅም። በቃ ማለት እኛ ዛሬ እዚህ ደረጃ ስንደርስ እነሱ እንደዚህ ሆነው ነው። በእርግጥ እኔ ወልጃ ላዩም ገና። እኔ ግን ይህንን ሳይ እፈራለሁ። የእውነቴን ነው የምላችሁና ሁላችሁም እንግዲህ ሮታዬን በጸሎታችሁ እንድታስቧት ነው። ሁላችሁም ደግሞ እያየው ነበር። ኮሜንታችሁ ታሳዝናላችሁ፣ አንጀት ትበላላችሁ። እግዚአብሔርን ነው የምላችሁ። በቃ ሁላችሁም በየእምነታችሁ በኮሜንት እንኳን ጸሎት ስታረጉላት፣ ድዋ ስታረጉላት እያየው በጣም ነበር ውስጥ የተነካውና፣ ለእናንተም እንግዲህ ገብታችሁ ያልወለዳችሁ የእናትነትን ደስታ የእናትነትን ጸጋ እግዚአብሔር እንዲያላብሳችሁ ምኞቴ ነው። መታደል ስለሆነ እናትነት መመረጥ ነው። እናትነት መመረጥ ነው እና እችን ቀለሁላችሁ። የሚያሳያችሁ እንግዲህ ሩታዬንም ነገ የምስራጅ እንደምታሰማን ተስፋ እናደርጋለን። ማዘርም ተጨንቋን በሰላም እንደምትገላገል ተስፋ እናደርጋለን። ሩታዬ እንግዲህ እመቤት ማርያም ይሆልሽን በጀርባሽ ታድርግልሽ እና ያው የምስር አድሽን እንደምንሰማ ተስፋ እናደርጋለን። በጉጉትም የምንጠብቀው ነው። በጉጉትም የምንጠብቀው ነው እና እንኳን ለዚህ ክብር አበቃሽ። አብርሽን ብታናደንም ያው እንኳን ለዚህ ክብር ለአባትነት ክብር አበቃክ። ከጎድኗ እውነት ነው፣ ባል ነው የሚያስፈልገው። በምጥ ሰዓት ጓደኞች ጥሩ አድርገዋል። በነገራችን ላይ ሩት አይደለች አብርሽን የጠራችሁ ጓደኞቹ ናቸው። ግዴታ አጠገቧ የሚያስፈልገው ምታየውም እሱ መሆን አለበት በምጧ ሰዓት ማየት የሚያንባት እሱን ነው ብዬ ነው ማስበው። ቤተሰቦቼ እና ሁላችሁ ማስቧት።